ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋት ዩብ ነው። ፕሮግራማችንን ላይክ በማድረግ እንድጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንም ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የምታደርጉትን ድጋፍ በሱፐርስቲከር፣ በሱፐርቻት በሱፐርታንክስ እንድታደርጉ በአክብሮት እየጋበዝን በዚህ ፕሮግራም እንግዲህ ትኩረት የምናደርገው ዛሬ በጊዜ ስምንት ሰዓት ተኩል የሚደረገውን የሲቲ ግራውንድን ፍልሚያውና የአንጂን ፖስት ኮግሉ ኖቲንግሃም ፎረስት የኤንዞ ማሬስካ ካ ቼልሲ ወደ ሜዳቸው ይጋብዛሉ እና በዚህ ጨዋታ ዙሪያ እስቲ አንዳንድ ወሳኝ ነጥቦች እናንሳ። በተለይ ከወቅታዊ ሁኔታ ማሬስካ ኤንዞ ማሬስካ ጥሩ የቡድን ስፕሪት ባገኙበት ከደጋፊው ጋር በተሳሰሩበት በመጨረሻ ደቂቃ ባስደናቂው የብራዚላዊው ተጫዋች ኢስቲቫ ዊሊያም ግብ ሻምፒዮናውን ሊቨርፑል በስታንፎርድ ብሪጅ ካሸነፉ በኋላ በቀጥታ ወደ ኢንተርናሽናል ብሬክ ነው ሊጉ የተቋረጠው እና የተወሰኑ መረጋጋቶች ያ የነበረው ጫና መብት ተበጅቶላቸው በድጋሚ አሰልጣኙ በጥሩ ሪፎርም ማምጣታቸው አይቀርም የሚል ግምት ነበር። ነገር ግን አሁን ላይ ደግሞ ያሉ አንዳንድ የሚወጡ ዘገባዎች የአሰልጣኙ ፕሬስ ኮንፈረንስን ደግሞ ስንመለከት የተጫዋቾች ጉዳት አንድ ቡድን በጥንካሬው ላይ እንዳይቀጥል፣ ያን አሸናፊነት ይዞ እንዳይዘልቅ፣ ኮንሲስተንሲ እንዳይኖረው ጥራቱን ከሚያዳክሙ ጉዳዮች መካከል አንዱ ይሄ የተጫዋቾች ጉዳት ነው። ከዚህ ቀደም የምናነሳቸው ነጥቦች ላይ አንዳንድ በቼልሲ በኩል በተለይ ስናነሳ የነበረው ስንወያይ የነበረው አንዳንድ ትላልቅ ሀሳቦችን አንስተን ነበር። በተለይ በተጫዋች ኮል ፓልመር ዙሪያ የፓልመር ውሳኔ፣ ኤንዞ ማሬስካ ትላልቅ ሪስኮችን እየወሰዱ ነው። ምናልባት የሜዲካል ስታፉ በሚያስተላልፈው ውሳኔ፣ ማሬስካ ደግሞ የበለጠ ሪስክ እየወሰዱ ይህን ተጫዋች እየተገለገሉ ነው። የሶፍት ቲሹ ችግር ያለበት ተጫዋች በዚህ ፍጥነት ከእንዲህ አይነት ጉዳት ሪከቨር የሚያደርግ አይመስለንም አዲስ ዘመናዊ የሕክምና መንገድ ካልመጣ በቀር ብለን ሀሳቦችን ስናነሳ ነበር። ስለ ኮል ፓልመር የተሰማውን የጉዳት መረጃ የሰማችሁ ይመስለኛል። አብዛኛው ቼልሲ ደጋፊዎች ለስድስት ሳምንት እና ከዛ በላይ ከሜዳ እንደሚርቅ አሰልጣኝ ኢንዞ ማሬስካ መግለጽ ችሏል። ዘጠኝ ጨዋታ ማለት ነው ኮል ፓልመር የሚያመልጠው በፓልመር ጉዳት ብቻ ቼልሲ አልቆምም። ባዲያ ሺልም እስከ ዲሴምበር መጨረሻ ድረስ ከሜዳ እንደሚርቅ ሌሎች ተጫዋቾችም አዳዲስ የጉዳት ነገር ግን በተቃራኒው ቼልሲ በጎ የሚባል የቡድን መረጃ ሰምቷል። የተለያዩ ተጫዋቾች በጉዳት ምክንያት ከሜዳ ያልነበሩ አሁን ለምሳሌ መጨረሻውን ጨዋታ ሲያሸንፉ እነ ቶሲን አድረባዮ፣ ዊስሊ ፎፋና እና አንድሬ ሳንቶስ ወደ ሜዳ ተመልሷል። እነዚህ ተጫዋቾች መመለሳቸው ለቼልሲ በጎ የሚባል የቡድን መረጃ ነው። ነገር ግን በመጨረሻም እንግዲህ አሰልጣኙ በሰጡት ጋዜጣዊ መግለጫ መውሲ ካሴዶ፣ ኤንዞ ፈርናንዴዝ እና ፔድሮ ኔቶ የፊትነስ ችግር እንዳለባቸው እና የመጀመሪያ ሐሙስ የነበረውን ትሬኒንግ እንዳላደረጉ የተወሰኑ ተጫዋቾች እንደውም እንዳልተገኙ ዘግይተው እንደደረሱ እና ፊትነሳቸው መቶ በመቶ አልተሟላም። አርብ ምሽት ትሬኒንግ ይኖረናል የመጨረሻ አሉ፣ ትናንት በነበራቸው ጋዜጣዊ መግለጫ በዛም ወቅት የምናረጋግጥ ይሆናል። ነገር ግን እስካሁን ድረስ ሁለቱ የላቲን አሜሪካ ተጫዋቾች እና ፔድሮ ኔቶ ፖርቱጋል ከሃንጋሪ ጋር በነበራ ጨዋታ ባጋጠመው መጠነኛ ጉዳት ምክንያት እስካሁን የፊትነሱ ደረጃ አልተረጋገጠም። ከዚህም በዘለለ ደግሞ እነዚህ ከላቲን አሜሪካ የሚመጡ ተጫዋቾች ዘግይተው ወደ ስብስቤ እየደረሱ እኛ ግን ጨዋታዎች የምናደርገው በጊዜ ስምንት ተኩል መሆኑ ደግሞ አደጋውን የበለጠ የከፋ አድርጓል። አጭር የሪከበሪ ጊዜ እና ተጫዋቾቹን እስካሁን አላዩዋቸውም። እንግዲህ ዘግይተው መጥተው የፊትነስ ደረጃቸውን ለማሳደግ በሕክምና ማዕከል ፊትነሳቸውን በተለየ ሁኔታ ለጨዋታ ዝግጁ ለማድረግ ጥረት እየተደረገ ነው። ቅዳሜ የምንወስድ ነው የሚሆነውን ያሉት። አሁን ፓልመር ተጎዳ። ፓልመር ላይ እነዚህ ተጫዋቾች ፊት ነሳቸው በቂ አይደለም። የነ ፎፋና የነ ባዲያሺል ይቅርታ የነ ቶሲን አድረባዮና የነ አንድሪ ሳንቶስ መመለስ ጥሩ ቢሆንም ቼልሲ ስታንዳርድ ኳሊቲ ያውም ከሜዳ ውጭ የሚያስፈልግበት ይሄ የሲቲ ግራውንድ እንደምታውቁት ፈታኝ ስቴዲየም ነው። ምንም እንኳን ኖቲንግሃም ፎረስት ብቃቱ አሁን ላይ አስተማማኝ ደረጃ ባይሆንም ነገር ግን ቼልሲ አሁን በትናንት ነው በኢንዞ ማሬስካ ጋዜጣዊ መግለጫ ላይ ከተሰማው ፖዘቲቭ የቡድን መረጃ መካከል ሪሽ ጀምስ ጉዳት አላስተናገደም፣ ማይነር ኢንጁሪ ነበር። ከዛም ጉዳቱ አገግሞ ለዛሬው ጨዋታ ብቁ መሆኑን ኢንዞ ማሬስካ ገልጸዋል። ቼልሲ በአጠቃላይ እንደ ቡድን በርካታ ጉዳቶች የተመዘገቡበት የተወሰኑ ተጫዋቾች የተመለሱበትን ስብስብ ይዘው ነው የሚሄደው። አሁን በሲቲ ግራውንድ ምን አይነት ፈተና ይጠብቃቸዋል? ይህን ፈተና ቼልሲ በአሸናፊነት የመሻገሩ ዕድል ሰፊ ነው። ነገር ግን ቤት በምን አይነት መንገድ፣ ለምሳሌ ለዚህ ጨዋታ በግሌ አንዳንድ የጉዳት መረጃዎችን ፖዚሽናል ለውጦችን አሰልጣኙ ቢያደርጉ አሁን ፓልመር ሲጎል በሜዳቸውም ከሜዳቸውም ውጭ ጥንቃቄን እየመረጡ ነው። ምክንያቱም ሪስክ መውሰድን አሁን በተለይ ቡድኑ እያስመዘገበው ካለ ውጤት እንዳምነው ደፋር ሆኖ ሪስክ ለመውሰድ ለስራቸውም አደጋ ስለሆነ ለምን ከፍተኛ ኢንቨስትመንት ተደርጓል። ሁለተኛ የውድድር አመት ነው። ለምክንያት የሚቀርብ ጊዜ የሰጣቸው የቅንጅት ጊዜ የሚባል ወቅት አይደለም። አማጣም አማጣው መጠቀም ያለባቸው ወቅት ስለሆነ ሪስኮችን ቀንሰው ባይሆን ጥንቃቄን እያበዙ ነው። ፓልመር በጎደለባቸው ጨዋታዎች ኤንዞ ፈርናንዴዝን ወደፊት ገፋ በማድረግ ሪሽ ጀምስን አማካይ ስፍራ ከካሴዶ ጋር በማጣመር ውጤት ተኮር ቡድንን ይሄ ዶሚኔት የሚያደርግ ብዙ ሙከራዎችን የሚያደርግ ቡድን ሳይሆን ውጤት ተኮር የሆነ አንድ ተገኝቶ አንዱ የሚገድል አይነት ካራክተር ያለውን ቡድን ይዞ ለመቅረብ ነው አሰልጣኙ እየጣሩ የሚገኙት። በዚህ መሰረት ታዲያ የክለቡ በተለየ ሁኔታ ስትራቴጂክ የሆነ ባላንስ ለመጠቀም ነው። ነገር ግን አሁን የአንዥን ፖስት ኮግሉን ቡድኖች ደግሞ ስንመለከት ኖቲንግሃም ፎረስትንም፣ ቶትናምን ሪስክ ይወስዳል። የራሱን የሜዳ ክፍል ለቆ መውጣት የሚፈልግ ተጋጣሚ ላይ ጫና ለመፍጠር ፋይናል ሰርድን ታርጌት የሚያደርግ ስፔሶችን የሚዘጋ ሳይሆን ስፔሶችን የሚፈልግ ቡድን ስለዚህ ስፔስ የሚፈለግ ቡድን ደግሞ ስፔስ ይከፍታል በደንብ ቼልሲ ደግሞ ስፔሶችን ለመጠቀም ዘንድሮ በጣም ትኩረት ያደረገ አስደናቂ ታክቲክ የእንዞ ማሬስካ ይዞ መጥቷል ስፔሶች ለኳሶችን በመጣል እነዛን እየተጠቀሙ የአንድን ቡድን ደካማ የስፔስ ጉለትን እየተጠቀመ ግቦችን ማስቆጠር ይሄ ካራክተሩ በቼልሲ ቤት በነገራችን ላይ የተሻሻለው የቼልሲ ዘንድሮ አስተማማኙ ዋስትና ይሄ ነው ታክቲካሊ ተጋጣሚ የሚዳከምባቸውን ኤሪያዎች ታርጌት በማድረግ ወይም አንድን ፖዚሽን ለማስከፈት የሚደረገው የተለየ የታክቲክ ቀመር ከፒጄው ድል ጀምሮ እየተመለከት ነው። ቼልሲ ታርጌት ባደረጋቸው ፖዚሽኖች ሁሉ እስካሁን ድረስ ውጤታማ ነው። ታዲያ በዚህ መሰረት ከሆነ ኤንዞ ፈርናንዴዝን በበለጠ ወደፊት መስመር አስጠግቶት ሪስክ ከመውሰድ ተጋጣሚ ለሚወስደው ሪስክ ለሚፈጥረው ስፔስ መጠቀም የሚችል ተጨማሪ ቴክኒካል ተጫዋቾችን ሜዳ ውስጥ መጨመር ምናልባት የኖቲንጋም አይነት ቡድን በጊዜ ቁጥሮች ከፍ ያሉ ግቦችን አስቆጥሮ ከዛም በኋላ ወደ ጥንቃቄ ስትራቴጂ መመለስ ይችላል ቼልሲ። ለዚህም ደግሞ ቁልፉ ተጫዋች ከሰሞኑ የምናየው አስደናቂው የብራዚላዊው የኢስቲቫዎ ብቃት መነጋገሪያ አርዕስት ነው። ይሄ ተጫዋች ሲመጣ ታስታውሱ እንደሆን አንድ ፕሮግራም ሰርተን ነበር። የቴክኒክ አቅሙ ብቻ ይህን ተጫዋች አሳማኝ ፈራሚ መሆኑ የሚያሳይ ነው። ቴክኒካሊ ነገር ግን የእንግሊዝ ሚዲያ በወቅቱ ሲያነሳይ ነበረው መጀመሪያ የፊዚካል ጥንካሬው ለሊጉ ይሆናል ወይም፣ ሁለተኛ ደረጃ ቁመቱን፣ ሶስተኛ ደረጃ ደግሞ የድሪብል እስኪሉ ከኳስ ጋር መቆየቱን፣ እነዚህን ሁሉ ነጥቦች በማንሳት ለጉዳት የሚጋለጥ ፊዚካሊ ቶሎ ሪያክት ማድረግ የማይችል የፕሪሚየር ሊጉ ኢንቴንሲቲ የሚከብደው በርካታ ጉዳዮችን ሲተነትኑ ነበር። አንዱም እስካሁን አልተስተዋልም። እንደውም ቼልሲ በሱ ግብ ሶስት ነጥብ ማግኘት ጀምራል። ከዚም በኋላ የብራዚል ጋዜጣ ይህን ጉዳይ ሲተነትን ፊዚካሊ መስራት አለበት አለ ስቲቫውን። ከዚም በኋላ ይህን ነገር በብራዚል ሚዲያ ላይ በብዛት ሲስተጋባ ቆይቶ ወደ ብራዚል ብሔራዊ ቡድን ካርሎ አንጀሎት ይጠሩት። ባለፈው በኢንተርናሽናል ቆይታ ደግሞ ያደረገውን አስደናቂ ግብ ማስቆጠር ግብ የሆነ ኳስ አመቻችቶ ማቀበል የነበረው ተሳትፎ የሚያስገርም ነው ለብሔራዊ ቡድን በተደረገለት ጥሪ። ስለዚህ ተጫዋቹ አሁን ሚዲያው በሚያወራ ደረጃ አይደለም እያገለገለ የሚገኝ። በተቃራኒ ለምሳሌ ሊቨርፑልን ጨዋታ ቼልሲ ሲያሸንፍ የጂሚ ጊተንና የስቲቫው ኢነርጂ የጨዋታው ለውጥ ነበር። ሁለቱም ፍላንክ ኤንዞ ማሬስካ የተጠቀሙበት መንገድ የሚያስደንቅ ነው። ስለዚህ ይሄ ተጫዋች ደግሞ ተፈጥሯዊ ፖዚሽን ወይም እዛ በብራዚል ሊግ ቪዲዮን ስንመለከት ኮፓ ሊበርታዶሬዝ ላይ ጨዋታውን ስንመለከት የነበረው ፖዚሽን ደግሞ በፓልመር ቦታ ነው። ስለዚህ ተጨማሪ ጥንቃቄን ከመውሰድ አዌማሽ ላይ ሪስኮችን ወስዶ ከዛም ወደ ጥንቃቄ መመለስ ቼልሲ በስትራክቸር ደረጃ ይችላል። ምክንያቱም ቀድሞ ቼልሲ ላይ ግብ ከተቆጠረ ወደ ሪስክ መውሰድ ነው የሚጓዘው። ግብ ደግሞ አንድ ቡድን ሲያስተናግድ መጀመሪያ የአቻ ውጤት ያስፈልገዋል። ከዛም በኋላ ወደ ማሸነፊያነት ስራው ሁለት ሊሆን አቻ ማድረግ አለበት። ከዛም በኋላ ደግሞ ማሸነፍ አለበት። የኖቲንግሃም አይነት ቡድን ደግሞ አንድ የቡድኑ አይደንቲቲ አለ፣ ባህሪ አለ። የፈለገ በአንጅን ፖስት ኮግሉ ቢሰለጥንም የተለመደ የዲፌንስ ስትራክቸር አለው ካለፈው አሰልጣኝ ጀምሮ ከኑኖ ስፕሪቶ ሳንቶስም ከዚያም በፊት ከነበሩትም አሰልጣኝ በተመሳሳይ ሼፕ የመከላከልና ጥብቅ የሆነ የዲፌንሲቭ አክሽን። ስለዚህ ለቼልሲ ቤት ስራውን ከፍ ያደርጋል። ኖቲንግሃም ፎረስት ቀድሞ የሚያገባ ከሆነ ሪስኮችን ግን ቢወስዱ፣ ቼልሲዎች ቢያንስ ቢገባባቸው አፋጣኝ ምላሽ ለመስጠት የነዚህ ተጫዋቾች ቴክኒካል አቅም የተሻለ እድል ይፈጥራል። እና ቼልሲ በራሱ ይሄን ጨዋታ የመወሰን እድል አለው ነው ምለው። እኔ ቼልሲዎች ይዘው በሚቀርቡት የጨዋታ መንገድ ነው የዚህ ጨዋታ ውጤት ሊወሰን የሚችለው። በተለይ እንደ ቼልሲ በርካታ የኢንተርናሽናል ጨዋታና በርካታ የጉዞ ታሪክ ያላቸው ተጫዋቾች የሉም። በሊጉ አሁን ላይ ከፍተኛ የላቲን አሜሪካ ጉዞ አለ። በርካታ ተጫዋቾች ደግሞ በብሔራዊ ቡድን አንደር ትዌንቲ ዋንም በዋናው ስብስብ ውስጥም ደቂቃዎች የቆዩ ናቸው። እዚህ ላይ ነው እንግዲህ ጉዳት የተስተናገደው። ስለዚህ ለኤንዞ ማሬስካ ሎድ ማኔጅመንት አለ፣ ጌም ማኔጅመንት አለ፣ ፊትነሳቸውን ማሳደግ አለ፣ የሪካቨሪ ጊዜ አለ። በጣም በጠባብ ጊዜ ነው ኖቲንግሃም ፎረስት የሚያገኙት። የወቅቱ ኖቲንግሃም ፎረስት አስፈሪ አለመሆኑ መሆኑ ለቼልሲ አድቫንቴጁን ከፍ አድርጎታል። እነዚህ ሁሉ ጉዳዮች በነገራችን ላይ ለአንድ ቡድን ከባድ ራስ ምታት ነው። ተጋጣሚ ጉዳት ከጉዳት የነበሩ ተጫዋቾች ሲመለሱ፣ እዚህ ጋር ደግሞ ቡድኑ ያሉት ጠንካራ ወሳኝ ተጫዋቾች እየተጎዱ ፊትነሳቸው ሳይስተካከል እዚህ ላይ ደግሞ የሪከቨሪ ጊዜ በጣም አነስተኛው ነው። ከቀናት በፊት ስለ ካሴዶ የሰራ ነው ፕሮግራም ወደ አለመለስ ብላችሁ ተመልከቱ። ሀያ አምስት ሺህ ኪሎ ሜትር የተጓዘ አምና አንድ መቶ ሰባ ስድስት ሰዓታትን ተጉዞ በአንድ መቶ አስራ ስድስት የሪከቨሪ ሰዓት ሰዓት ነው በነገራችን ላይ ይሄ ተጫዋች የውድድር አመቱን ያጠናቀቀው በጣም በጣም የማሽ ፊትነስ ዘንድሮ ይሄ ተጫዋች በከፍተኛ ሁኔታ አደጋ ውስጥ ሊገባ ይችላል እንዲህ አይነት በነገራችን ላይ በእስኬጁል ነው የሚስተካከለው ና ሰላስምንቱን ጨዋታ አድርጓል ከሰላስምንቱ ጨዋታ በኋላ ቼልሲ ያገኘው አስራ አራት ቀናትን ነው ከውድድር አመቱ መጠናቀቅ በኋላ ወደ ክለብ ወርልድ ካፕ ውድድር ለመሳተፍ ከዛም በኋላ ያገኘው ቀን 15 ቀን ነው 20 ቀን ነው። ቼልሲ ያገኘው በአጠቃላይ 35 ቀን ነው። ሌሎች ክለቦች ግን 62 እና 63 ቀን አግኝተዋል። በቂ የፕሪ ሲዘን ጊዜ ዝግጅት ለማድረግ አሁን ለቼልሲ ትልቅ ለጉዳት መነሻ የሆነ ዋናው መንስኤ በክለብ ወርልድ ካፕ የተጫወቱ በርካታ ደቂቃ ሜዳ ውስጥ የቆዩ ተጫዋቾች ሁሉም ጉዳት አስተናግዷል። በነገራችን ላይ ከአንድ መውሲ ካሴዶ ውጭ ሁሉም አሁን የኮ የኤንዞ ፈርናንዴዝ በቀኝ ጉልበቱ ላይ የተሰማው ህመምና አንዳንድ ጫና ከዛ ተደራራቢ የጨዋታና የደቂቃ እንዲሁም ተጫዋቹ ያለፉትን ሶስት ጨዋታዎች ከነ ህመሙ ሲጫወት እንደነበርና በአርጀንቲና የሕክምና ማዕከል ያ እንደገና ሁለተኛ ግጭት ከቬንዙዌላ ጋር በነበረው ጨዋታ አጋጥሞት ነው እንደገና ተቀይሮ መውጣት የቻለው። የህመም የሚሰማው ፖዚሽን ላይ ማለት ነው። ስለዚህ የተጫዋቾች ሪከቨሪ ጊዜ በተመጣጠነ ሁኔታ ካላገኙ እነዛ ቀናትን ሪከቨሪ ጊዜ በአጠረ ቁጥር ጫናዎች ይበዛሉ። ጫና ደግሞ ቀጥታ አንድ ተጫዋች ጉዳት የመቋቋም አቅሙን ነው እያዳከመ የሚመጣው፣ ወይም ለቡድኑ የሚያበረክተው ያ ኢነርጂ እየቀነሰ ይመጣል። ያ ማለት ደግሞ በተቃራኒም ከተጋጣሚ የሚደርስበትን ቻሌንጆችን ለመቋቋም በአካል ብቃት ደረጃ ፊት አይሆንም። አሁን ፊትነሱ አልተስተካከለም የሚባለው እኮ አንድ ተጫዋች ሜዳ ውስጥ ለመሮጥ ብቻ ወይም ፔስ ምናምን እንዲያሳይ አይደለም። ከተጋጣሚ ጋር የሚያደርገው እያንዳንዱ እንቅስቃሴ ቻሌንጅ ያለው እነዛን ለማሸነፍ የሚያስችል ኢነርጂ ሰብስቦ መገኘት ነው ለአንድ ጨዋታ ፊትነሳቸው የሚለካው። ያ ደግሞ በቂ ካልሆነ አንድ ተጫዋች ከተጋጣሚ የሚመጣውንም ያንን ጫና የመቋቋም አቅሙ ያንሳልና፣ አሁን በእያንዳንዱ ዲፓርትመንት ቼልሲ እየተቸገረ ነው። ማች ሪከቨሪ ጊዜ እያነሰ ነው። አሁን ቀጣይ ሳምንት እንደገና ሻምፒዮንስ ሊግ አለ፣ ከዚያም ወደ ሊግ ቼልሲ በስድስት ሳምንት ውስጥ ዘጠኝ ጨዋታ ያደርጋል። ከዘጠኙ ፊክቸሮች ደግሞ አርሴናል፣ ባርሳ እነዚህ ጨዋታዎች ሁሉ ነ ኮል ፓልመር ያመልጣቸዋል። እንደውም አንድ ዘገባ ላይ ስመለከት ነበር ፓልመር በቀጣይ ተከታታይ የሚያመልጠው ጨዋታ ኖቲንግሃም ፎሬስት፣ አያክስ፣ ሰንደርላንድ፣ ወልቭስ፣ ቶትናም፣ ካርባክ፣ ኮልቭስ ጋር እንደገና በድጋሚ በፕሪሚየር ሊግ የመጀመሪያው በካራቦ ካፕ ነው። ከዛን በርንሌ፣ ባርሳና አርሴናል ነው ጨዋታው የሚቀጥለው እና እነዚህ ጨዋታዎች ሁሉ እንደሚያመልጡት ነው አሁን ላይ እየተነገረ የሚገኘ። ይሄ ለቼልሲ መልካም የሚባል ዜና አይደለም። ስለዚህ የነስቲቫሮ ቴክኒክ በዚህ ጨዋታ አንደኛ፣ እነ ኤንዞ ፈርናንዴዝ ላይም የሚደርሰውን ጫናም ለመቀነስ፣ በተቃራኒው ደግሞ በቂ የግብ እድል ለመፍጠርና በቶሎ ጨዋታውን ለመግደል የሚያስችል በቂ የክሬቲቪቲ አቅም ስላላቸው የኔሲቫውን ተጫዋቾች የእንዲህ አይነት ጨዋታ ልዩነት መፍጠር ይችላሉና እና ከጥንቃቄ ይልቅ ቀድሞ ጨዋታ መግደልን አሰልጣኝ ኢንዞ ማሬስካ ካሰቡበት ይሄ ስልት ምናልባት ለአሰልጣኙ የመጀመሪያ ተቀዳሚና ምርጡ ምርጫ ሊሆን ይችላል። ነገር ግን አንጅን ፖስት ኮግሉስ ቼልሲን በዚህ ደረጃ ካነሳን የአንጅን ፖስት ኮግሉ ግን ከቼልሲ የባሰ ነው አሳሳቢነቱ። በሰላሳ ስምንት ቀናት ውስጥ ኑኖ ኤስፒሪቶ ሳንቶስን ያለፈው ወር በስሜታዊነታቸው የሚታወቁት ለውሳኔ በጣም የሚጣደፉትና አግሬሲቭ የሆኑት ባለቤቶች ማሪናኪስ የኦሎምፒያኮስ የሌሎች ክለቦች በጋራ እህት ኩባንያ በማቋቋም እንግዲህ ይሄ እንደ ሲቲ ስፖርት ግሩፕ በተለያየ ዓለም ሀገራት እንግዲህ ትላልቅ ክለቦችን ይዘዋል፣ እኚህ ግሪካዊ ባለሀብት ነገር ግን በጣም ከፍተኛ የውሳኔ እና በተለይ ፐርሰናሊቲ የአሰልጣኞችን የማክበራቸው ጉዳይ እንግዲህ ጥያቄ ውስጥ ገብቶ ነበር። በአንድ ወቅት ሜዳ ድረስ በመግባት ኑኖ ስፕሪቶ ሳንቶስን ያናገሩበት መንገድ ስፖርታዊ አልነበርም እና ከዚያን ጊዜ አንስቶ እንግዲህ በመሀላቸው ያለው ልዩነት በጣም ሰፍቶ በአለፈው ሳመር የዝውውር መስኮት ወቅት ኑኖ ስፕሪቶ ሳንቶስን ሳናሰናብት ቺል አናደርግም የሚል አስተያየት ለአንድ ሎ ግሪክ ሚዲያ በቀጥታ እንደዚህ ብለው ተናገሩ። ከዚያን ለሶስት ተከታታይ ጨዋታ ተመለከቱ በቀጥታ ነው። በአራተኛው ጨዋታ ያሰናብቱት። ነገር ግን እሳቸው እንደሚመኙት ያን የቶትናምን እንቅስቃሴ በተሻለ መልኩ በተረጋጋ ስብስብ ያሻግራሉ ብሎ ያሰቡት ደግሞ አንጅን ፖስት ኮግሉ፣ ያኔ ቶትናምን ቡድን በውጤት ደረጃ ደግሞ ማምጣት አልቻሉ። ኖቲንግሃም ፎረስት ማለት የመጀመሪያ ውድድር ዓመት ለምሳሌ ከመጀመሪያ አስር ጨዋታ ስምንት አሸንፈው ሁለት አቻ ወጥተው የሊጉ መሪ ነበሩ። ሁለት ጊዜ ደግሞ የወሩ ኮከብ አሰልጣኝ ተብለዋል። አንጅን ፖስት ኮግሉ በቶትናም ቤት አጀማመራቸው አምስተኛ ደረጃ ሆኖ ቢያጠናቅቁም ግን ምርጥ ቶትናም ነበር። አሳማኝ ነበረ የወሳኝ ተጫዋቾች ጉዳት እንጂ ያን ሲዝን በጥሩ ውጤት ያጠናቅቁ ነበር። እና ያን ካራክተር ፈልገዋል ማሪናኪስ። ግን ፖስቱ ኮግሉ መድገም አልቻሉም። አሁን በሰበብ በዘጠኝ ጨዋታ እንግዲህ ፖስት ኮግሉን ለማሰናበድ ደግሞ ቅድመ ዝግጅት ተጀምሯል። በፕሪሚየር ሊጉ የመጨረሻ አስቀያሚ እግር ኳስ የሚጫወተውን አሰልጣኝ ሊጉን ይሄ በተፎካካሪነት ደረጃ ሳይሆን ፕሪሚየር ሊግ የዱላ ጨዋታ እንዲመስል የሚያደርግ የነሽን ዳይክ አይነት አሰልጣኝን ለማምጣት ደግሞ በተቃራሚው ዝግጅት እያደረጉ ነው። መጀመሪያ ከኑኖ ስፕሪቶ ሳንቶስ ያጠፍ ቂዮኔ ሎው ብሎክ ቡድን ተላቀቀው ምርጥ ፍሎው ወዳለው ወደ አንጂን ፖስት ኮግሉ ተሸጋገሩ። አሁን በበለጠ መከላከሉ አሰልቺ የሆነው በፕሪሚየር ሊግ ውስጥ ምናልባት ድጋሚ በቡድን ደረጃ ወይ በክለብ ደረጃ ይዞ የፕሪሚየር ሊጉን አስቀያሚ ከሚያደርጉ የጨዋታ መንገድ ከሚከተሉ አሰልጣኞች ውስጥ አንዱ የሆነውን ሼንዳይክን ለማምጣት ማሰባቸውን ሰሞኑ ሳሚ ማክቤል ሲያወራ ነበር የቢቢሲው ሪፖርተር የታመነ ለክለቦች ቅርብ እንደሆነ እንደ ዴቪድ ኦርኒስተን የሚናገረው ስለዚህ ለአንጅን ፖስት ኮግሉም ይህም ጨዋታ ጠንካራ ነው መሸነፍ ከስራቸው ሊያሰናበታቸው ይችላል በነገራችን ላይ በፍጥነት የተሰናበተው የፕሪሚር ሊጉ አሰልጣኝ ከዲቦር በኋላ ሊሆኑ ይችላሉ። አንድ ኢምፖስት ኮብሉ፣ በነገራችን ላይ በሴፕቴምበር ወር ስራቸውን ጀምረው አሰልጣኝ ተሰናብቶ ስራ ይዘው በኦክቶበር ወር የተሰናበቱ የመጀመሪያ አሰልጣኝ ሊሆኑ ይችላሉ በታሪክ በፕሪሚየር ሊግ። እና የማሪናኪስ እብደት እዚህ ውሳኔ ላይ በግልጽ ሊታይ ይችላል። ፈጣን ውሳኔ በቃ ኤዱን ለማምጣት እኮ የነበራቸው የሰከነ ግንኙነትና ያደረጉት መግባባት የሚያስገርም። ኤዱን ግን ወደ ስራ ካመጡ በኋላ በቀጥታ የኃይል ሚዛኑ ለኤዱ ነው የሰጡት። ማለት የአሰልጣኝ ሹም ሽረት፣ የተጫዋቾች ዝውውር፣ እያንዳንዱን ጉዳይ በኤዱ ኃላፊነት ቡድኑ እንዲጓዝ ነው ያደረጉት። ስለዚህ ምናልባት ሼን ዳይችን ለማምጣት ኤዱ በአርሴናል ቤት የሰራውን ስራ ስንመለከት እንዲህ አይነት ውሳኔ ላይወሱን ይችላሉ ግን አብዛኛው ዘጋቢዎች ይህን ጉዳይ ይዘው እየወጡ ነው የሚገኙት። ለኑኖ ስፒሪቶ ሳንቶስ እንኳን በጣም ፈታኝ የሆነ ጨዋታ ነው፣ የግድ ነጥብ ማግኘት ያለባቸው። ጫናው ኢንዞ ማሬስካ ካለ ጉዳት መደራረብ፣ የተጫዋቾች የሪካቨሪ ሰዓት ማጠር እንጂ በውጤት ደረጃ አይደለም። ለፖስት ኮግሉ ግን ውጤት ብቻ ነው ዋስትና ሊሆናቸው የሚችለው፣ አለበለዚያ የመሰናበት ዕድላቸው ሰፊ ነውና ይሄ ጨዋታ ከሁለቱም ክለቦች አኳያ ስንመለከት ውጥረት የተሞላው ነው የሚሆነው። ይህን ጨዋታ ያሸነፈ ክለብ የተረጋጋ የውድድር አመት ለማድረግ ሁለት ሶስተኛ ዙር የኢንተርናሽናል ሁለተኛ ዙር የኢንተርናሽናል ብሬክ ከተቋረጠ በኋላ ዳግም ራሱን ቻርጅ አድርጎ ለቀጣይ ተከታታይ ጨዋታዎች ለመጓዝ እንደመንደርደሪያነት ከኢንተርናሽናል ብሬክ መልስ የመጀመሪያ ማሽዴ ስምንት የመጀመሪያ ጨዋታ ነው እንግዲህ ዛሬ ምሳሳት የሚደረገው ውስጥ የትኛው ቡድን የተሻለ ውጤት ያስመዘግባል ተመልክተን እሑድ ንጋት ፕሮግራማችን ላይ ይዘንላችሁ እንመጣለን። ከዚህ ፕሮግራም በቀጥታ በመቀጠል ወደ እናንተ የሚደርሳችሁ እንግዲህ የጉዳት መረጃዎች ነው። ከፍተኛ የጉዳት መረጃ እየወጣ የሚገኘው ከየክለቡ። ዛሬ ከሚደረጉ ጨዋታዎች መካከል የማንቸስተር ሲቲና ኤቨርተን ዙሪያ እንኳን በርካታ የጉዳት መረጃ አለ። ሊቨርፑል ከማንቸስተር ዩናይትድ፣ ፉልሃም ከአርሴናል ኖቲንግሃም ፎረስት ከቼልሲ የሁሉንም ቡድን የጉዳት መረጃ እንግዲህ አካተም በአጠቃላይ በአንድ ፕሮግራም ለተወሰኑ ደቂቃዎች፣ በተመሳሳይ እንደ ፉላም አርሴናል፣ እንደ ኖቲንግሃም ፎረስት ቼልሲ፣ በተመሳሳይ ደቂቃ ከእናንተ ጋር ቆይታ አድርገን ያንን መረጃ እናጋራችኋለን። እናንተ ከኛ ጋር ስትቆዩ ግን ላይክ እያደረጋችሁ አዲስ ኮናችሁ ደግሞ ሰብስክራይብ በማድረግ ቻናላችን እንድታደምጡ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ፣ በሱፐር ስቲከር፣ በሱፐር ቻር፣ በሱፐር ታንክስ ድጋፍ አድርጉ። እስቲ በቡድን መረጃዎች እስከምንመለስ ድረስ ሰላም ቆዩ።